በባለፈው ክፍል ሊዛ ፋራዳይ የሚጠቀመው ቴክኖሎጂ ከሌላ ዓለም እንደሆነ ማረጋግጣ ከዚያም ቶማስም ሜሪ የምትባል ጓደኛ እንደነበረችው አውቃ ክሌ ወዲያውኑ ወደምትሰራበት ማገገሚያ ማዕከል ሄዶ ለእናትየው እርዳታ እንደሚያስፈልገው በማስመሰር ሲስተር ሜሪን የሚያገኛትና አንድ ላም እንድታስወልድም ከረዳት በኋላ ሜሪ ክሌ እየዋሸ መሆኑን እንደምታውቅም ትናገርና እሱም በመጨረሻ ስለ ቶማስ ሲጠቅስ ይህንን እንደ ምልክት በመውሰድ ሜሪ ክሌን ታቅፈዋለች። ነገር ግን ቶማስ የት እንዳለም አታውቅም። ከዚያም ንቦችን ለመሳብም ቆዳዋ ማር መቀባት ጀመራ። ከጥቂት ቆይታ በኋላ የፋራዳይ ቡድን ወደ ኢዲ ቤትም ደርሶ ሃችና ጀሲን ጀስቲን ሁሉንም ድርድር ለማድረግ ቢሞክሩም ኢዲ ፋራዳይን እያየች ከመገረም ልትቆም አልቻለችም እና ተጠራጣሪም ነበረች። ፋራዳይ ስለ ቶማስ ሲጠይቃት ክላይቭም ቶማስ የተወው አንዳንድ ሙዚቃዎች እንዳሉት ይጠቅስና ፋራዳይ መስማት ስለፈለገ በግልም ኢዲ ክላይቭ ፋራዳይ ስለ ራሱ እንዲናገር ለማድረግ ይህን እድል እንዲጠቀምበትም ትነግረዋለች። ድርድሩ ይቀጥልና ኢዲ የመጨረሻ ፕሮጀክቷ እንዴት እንደከሸፈ በመጥቀስ ጀስቲንም ማጥቃቷንም ቀጥላ ጀስቲን ስለ ባሏ ሞት ማሰብ ትጀምርና ሊያማስ ሲቀርብም እረፍት ጠይቃ ሞጥታ በሌላ ክፍል ውስጥ ፋራዳይ ስለ ቶማስ ሙዚቃ መጠየቁን ቀጥሎ ክላይቭ ማጨስ ሲጀምርና ጭሱ የፋራዳይን ፊት ይመተውም ትኩሳትና የማዞር ስሜትም ይሰማው ይጀምራል። ወጣቱ ልጅም ፋራዳይ ስለ ራሱ የበለጠ እስኪ ነግረው ድረስ የቶማስን ሙዚቃ ለማውጣት እምቢ ቢልም ነገር ግን ፋራዳይ ሌላ መሳሪያ ይሰማውና ሉል የሚመስል ነገርም ከክላይቭ ኪስ አውጥቶ ድምፁን ማጫወት ይጀምርና ይህ ቶማስ በአንተ ያለቀረች ለባለቤቱ የተሰጠ የመሰናበቻ መልእክት መሆኑንም ይረዳል። በዚህ መልእክት ውስጥ ቶማስ ስለ ጨለማና ራሱን ስለ ማጣትም ተናግሮም ነበር። በተመሳሳይ ጊዜ ሜሪ ለክሌ ቶማስ ሚስት እንደነበረው ነገር ግን እሷ እንደዛም ሆኖ ትፈልገው እንደነበር፣ ስለዚህም ያኔ አስክራው ከእሱ ጋር ግንኙነትም ፈጽማ ነበር። ይህም ቶማስን ስለሰበረው ሜሪ ክሌ አዲሱን ኤሌንም እብድ እንዳይሆን እንዲጠብቀውም ለምናው፣ ክሌ የወጣና በለንደን የፋራዳይ እንቅስቃሴን ስትከታተል ከነበረችው ሊዛ ጥሪ ደርሶት የኢዲ አባት ቶማስ ከጠፋበት ዓመት ጋር በተመሳሳይ ከሲያዬ ጋርም ስምምነት እንዳደረግም ታውቃለች። ወደ ፓራዳይስ ስንመለስ መልእክቱን በእንባ ተሞልቶ መተርጎሙን ሲጨርስ ውጪ የነበሩት ፈረሶችን መረበሽ ጀምረው ሰዎች እንዲህ ያለ ብልህ ሰው ሊሰብሩ በመቻላቸው በመናደዱ ፋራዳይ ሉሉን ወደ መስታወቱ የወረውርና ሁሉንም ሲሰብረው ክላይቭና ፈረሶቹን በፍርሃት ሸሽተው ጀስቲን ፋራዳይን ልጠይቀው ስትመጣ ሌላ ሰው ስቃይ ሲሰማው ማየት ስላለን መደንበት ድንጋጤ ውስጥ ነበርና በዚህም ጀስቲን ርኅራሄ ማለት ምን እንደሆነ ማስረዳትና ከመጨረሻው እሱን እንደምትረዳውም ቃል መግባትም ነበረባት። ይህ በእንዲህ እንዳለ ኢዲና ሀጅ ስለ አባታቸው እንደገና መከራከር ጀምረው ኢዲ ወንድሟ የፈለገው የቶማስን አስረኛ ንድፍ ብቻ መሆኑ እንድትገነዘብ አድርጓት ኢዲም ከሃሽ ጋር ምንም ስምምነት እንደሌላት ተናግራም ታስወጣዋለች። ከዚያም የቅርብ ጊዜውን ጎብኚ ክሌይን ለማየትም ሄዳ እሱም ሲያይ ቶማስን እንዳስፈራራውና በቀላሉ የሚታለል ሰው ስለሆነም ኦሪጀንን እንዲቆጣጠር አባቷን እንደመረጡም ይገልጽላታል። አሁን ኢዲ በኃላፊነት ላይ ስለሆነችም ከሲአይኤ ጋር ያለውን ስምምነት መቀጠል ያለባት ሲሆን ይህም የሀችን አቅርቦትን መቀበል ማለት ነው። ከዚያ በኋላ ድርድሩ ክሌ ራሱን እንደ አማካሪ በማስመሰል መሀል ገብቶ ቀጥሎ፣ ሀች ለፋራዳይ ፈጠራ ተጨማሪ ገንዘብ የፈለገ ሲሆን፣ ስለዚህ ኢዲ ክሌ ያመጣላትን መረጃ ተጠቅማም ተፋልማው ጀስቲን የደህንነት ማረጋገጫን ስላልጠበቀችም ባሏን በገዳይ የጨረር መጠን እንደገደለውም ተገልጦ ፊውዥኑን ብታሳካም በዚህ ክስተት ምክንያትም አጠቃላይ ሙከራውን ታሽቆም ነበር እና ኢዲ ከእሷ ጋር ለመስራት እምቢ ብትልም፣ ሆኖም ፋራ ዳይጀስቲንን ካልቀጠሩ እሱም እንደሚሄድ ያስታውቅና፣ አሁን ኩባንያው ሶስቱን በሙሉ ከመቅጠር ውጪም ሌላ አማራጭም አልነበረውም። ወደ ኋላ መለስ ብሎ የሚታይ ትዕይንት ፋራዳይ መሳሪያውን ሲወስድና ቤተሰቡን ተሰናብቶ እንደሚመለስ ቃል ሲገባ አሳይቶን በአሁኑ ሰዓት ጀስቲን ለሶስት ቀናት ቤተሰቧን ለመውሰድ እንደምትሄድ ስታሳውቀው ፋራዳይም ተልኮ የበለጠ አስፈላጊ ነው ብሎ ቢቃወምም ጀስቲን ግን ችላ ትለዋለች። ከዚያ በኋላ ፋራዳይና ሀችም ወደ የምርምር ማዕከሉ ሲሄዱ ልዩ ቡድን እየጠበቃቸው ነበርና ፋራዳይ ችላ ብሎ ወደ ቶማስ ቀደም ሲሄድ ወደሚሰራበት ወደ ተተወ ህንጻ ቀጥታ ገብቶ አንድ ማሽን ከመሬት ተነስቶ የቶማስ ንድፎች በሙሉ ማሳየቶት፣ ፋራዳይ ወዲያውኑ ቡድኑን እንደ እብድ እንዲሰራ የሚያደርግና ወለሉ ላይም ትልቅ ቀዳዳ ለመስራትም ዳናማይት እንዲያመጡ እንኳንም ጠይቋቸው አይተን ሚስጥራዊ በሆነ ክፍል ውስጥ ክሌና ሊዛ እየሰለሏቸውም ይታያሉ። ብዙም ሳይቆይ ሰራተኞቹ በፋራዳይ የሚናደዳሉ። ምክንያቱም በጣም ውጤታማ እንዲሆኑ ስለፈለገ የሽንት ቤት እረፍታቸውን እንኳን ይቆጣጠርና በላብራቶሪ ውስጥ እንዲተኙ የሚጠብቅም ነበር። እንደ እድል ሆኖ ሀች ጣልቃ ገብቶ ሰዎች ለመስራት እረፍት እንደሚያስፈልጋቸው ፋራዳይን አሳምኖትም የመጀመሪያው የውጪ መከላከያ ሲገነባ ፋራዳይ መብራቶቹን ሲያበራ የኤሌክትሮማግኔቲክ መስኮችም የሊዛኒ መሰለያ መሳሪያዎችን በሙሉ ዘግተውት፣ ቡድኑም ቀኑን ጨርሶ ከሄደ በኋላ ፋራዳይ ለሃች በቶማስ ንድፍ ውስጥ የማይረዳቸው ነገሮች እንዳሉና በጊዜው ጨርሰው ለመገንባትም እንደሚቸገሩ ተጨንቆ እንደነበር ተናዙ በኋላ ፋራዳይ ውሃ እየቀመሰ ሳለ ቀደም ሲል ከቶማስ ጋር ትሰራ የነበረች ዋት ቀርባው ማንም ሰው የቶማስን ሃሳብ በትክክል እንዳልተረዳም ገልጻለት፣ ነገር ግን አንድ ሰው ካደረገው እሱም ፋራዳይ እንደሆነ ትነግረዋለች። በመጨረሻ ጀስቲን ቤተሰቧን በለንደን አስቀምጣ ዮሲያስ ሞሊን ለእግር ጉዞ ይዞትም ሲሄድ በድንገት የሆነ ነገር ስለተሰማው ልጅቷን ከመንገዱ ገፍቷት፣ ሞሊ በድንጋጤ ውስጥ ሆና እሷ ልትረገጥበት በነበረበት ቦታ ሁለት መኪኖችም ሲጋጩም ትመለከታለች። ይህ በእንዲ እንዳለ ሀች በኦንላይን ቃለ መጠይቅ ሲያደርግም አንድ ጊዜ ማያ ገጹ ላይ ድምፅ እንደሚሰማ አስተውሎ ሀች ወደ ኢዲ ሮጦ በመሄድም ቢሮውን በመሰለልም ከሷት። በዚህ ጊዜ ክሌ ጣልቃ በመግባት የሲይኤ ወኪል መሆኑን በመጨረሻ ሚያምንና፣ ለኢዲ ቶማስና ፋራዳይ መጻተኞች እንደሆኑ የሰውን ዘርም ለማጥፋት እንደመጡም እንደገመተ የሲይኤም ከኩባንያው ጋር ያለው ስምምነት እነሱን ለመያዝ በቂ ማስረጃ እስኪያገኙ ድረስም ስራቸውን እንዲሰሩ መፍቀድ እንደሆነም ይናገራል። ክሌ በተጨማሪም ሀች ይህንን ለጀስቲን ጨምሮ ለማንም እንዳይናገርም ከልክሉት። በቤታቸው ውስጥ ፋራዳይ ሞሊ መመሪያዎቹን ሳትከተል በአሻንጉሊቶቿ ስትጫወት አይቶ መቼም አይሳካልሽም ብሏት በዚህም ሞሊ ትናደድና የተናደደችው ጀስቲንን፣ ፋራዳይን አስወጥታው ከዚያም ዮሲያስ የጀስቲንን የድሮ ምርምር ይዞ እንደመጣ ገልጾ እንድትጠቀምበት አሳምኗት። ፋራዳይ ሲንከራተት ፕላኔቱን ለቆ የወጣበትን ቀን ማሰቡን ቀጥሎ በመጨረሻ ዋትንም አግኝቷት እሷም ቶማስ መጻተኛ እንደሆነ ነግሯት እንደነበርና ፋራዳይም መጻተኛ እንደሆነ ገምታ እሷም መጠጥ ለመጠጣቱ ወደ መጠጥ ቤት ተወስደውና ቶማስ ያስተማራትን ነገሮች ታጋራዋለች። ከዓመታት በፊት አንቴያና ምድር በህዋ ላይ ተጋጅተው እያንዳንዱ ፕላኔትም የሌላውን ክፍልም ተቀብሏል። ለዚህም ነው የምድር እንብርት በጣም ትልቅ የሆነውና የአንቴያ ህዝብም ግማሽ ያህሉ ውስጣዊ ሰውነታቸውን በማውጣት ወደ አዲስ ዘርም የተቀየሩት። ቶማስ ይህንን ተረድቶ ነበርና፣ ስለዚህ ፋራዳይ የእሱን ንድፍ ለመረዳት ከፈለገ እሱም ይበልጥ ሰው መሆንም አለበት። ከዚያ በኋላ ፋራዳይ ዋትን ወደ ላብራቶሪ ወስዳትና በንገት ጥቁር ጭስ በሩ ላይ ሲፈነዳም ደንግጦ ነገር ግን በአልኮል የተከሰቱ ቅ ቶች ብቻ ነበሩና ዋትን ፋራዳይ የሰዎችን ስሜት እንዲማር ስለፈለገች የሱ መከላከያ ለማጥፋት ትሞክርና ይህም ፋራዳይ እንዲገፋትም አድርጎ ተናዶ በማየቷ ምሷ ደስ ብሏት በጥፊ የመታችው ማሾፏን ስትቀጥል በዚህም ፋራዳይ ወደ ማሽኑ ላይ ወርውሯት ዋት ዝም ብላት ስቅና ነገሮችን መስበሯንም ቀጥላ ይህም ሊዛ ወደ ካሜራዎቹ እንደገና እንድትገባ ማስችሏት ፋራዳይ ራሱ መቆጣጠር ያቅተውና ሊመታት ተዘጋጅቶ ዋትንም መሬት ላይ የጣላ ሲሆን፣ ሆኖም የራሱን ነጸብራቅ አይቶ እሷ እውነተኛ እንዳልሆነችና እሱ ሰክሮ እንደነበርም ይረዳል። ፕላኔቱን ለቆ የወጣበት ትዝታ የሚመለስለትና ውጭ ያየው ነገር ከሂሳብ ቀመር ጋር እንደሚመሳሰልም ገብቶት ግልጽ የሆኑትን ሰሌዳዎችም አንድ ላይ በማድረግ ፋራዳይ በመጨረሻ የቶማስን ስዕላዊ መግለጫም ይረዳል። በማግስቱ ጠዋት ፋራዳይ ትልቁን ዜና ለመናገር ጀስቲንን ለማግኘት ሄዶ በምላሹም ጀስቲን የእሷ ምርምር ለማሽኑ የሚያስፈልገው ነዳጅ ሊሆን እንደሚችል ትገልጽና ከዚያም ፋራዳይ ሞሊን ይቅርታ ጠይቋት አንዳንድ ጊዜ አላማ ሳይኖረው ነገሮችን መገንባት መጀመር ችግር እንደሌለው እንደተረዳ ተናግሮ ከጥቂት ሳምንታት በኋላ ፋራዳይ ወደ ላብራቶሪ ይመለስና ስለ ሰብአዊ ስሜትን መደነቁን ለባለቤቱ የሚገልጽ መልእክት መዝግቦ እንደ እነርሱ ማሰብን ለመማርም ብዙ ሙከራዎችን ሲያደርግ እንደቆየና በሱ ፕላኔት ላይ የእሱ ዘር በተወለዱበት ሚና ውስጥ ተጣብቀው ምርጫ የማግኘት እድል ስለሌላቸው ሰዎች ምርጫ ማግኘታቸው እንዳስገረመው፣ ፋራዳይ እንደ እራትና መጸለይ ያሉ ትናንሽ ስርዓቶች፣ እንዲሁም እስከ ሺህ የሚቆጠሩ የቡና አይነቶች ባሉ ብዙ ነገሮች መደሰቱን ምንም እንኳን ዋጋው እንደ ፍርሃት ሀፍረትና ሀዘን ያሉ ስሜቶችን መለማመድ ቢሆንም የሰዎችን ደስታ መለማመድ እንደሚወድም ይህንንም ለቤተሰቡ ማጋራት እንደሚመኝም ይመዘግባል ፋራዳይ። በተጨማሪም ዮስያስ አንዳንድ ጊዜ በድንጋጤ ውስጥ ሆኖ ከመሄዱ በፊት ሳሎን ውስጥ መደነስን የመሳሰሉ ነገሮች መለማመዱ የሚያሳስበው ነበር። ጀስቲን የድሮ ምርምሯን ለመጨረስ ከቡድኑ ጋር መስራቷን ቀጥላ ግባቸው የማይቻል መስሎ ሲሰማቸው ስሜታቸውንም ከፍ ለማድረግ እየሞከረች አይተን። ይህ በእንዲህ እንዳለ ፊንች ወደ ለንደን ትመጣና ከፍተኛ ኃላፊዎች ምንም ውጤት ስላልተገኘ ክሌ እንዲወጣ እንደሚፈልጉ ብትገልጽም ነገር ግን ክሌ ፋራዳይ ሊጨርስ ትንሽ እንደቀረው ያሳምናትና ሌላ ሳምንትም ይሰጠዋል። ከዚያ በኋላ ከሊዛ ጋር ተገናኝቶ እሷም አውሎ ንፋሱ በሰው ሰራሽ መንገድ የተፈጠረ እንደሆነና ምልክቱ የመጣው ከደቡብ ምስራቅ ኢሲያ እንደሆነ ማወቅ ችላ በተጨማሪም ከፋራዳይ የግል በረራ የተሳፋሪ አስተናጋጅንም ማግኝታ ክሌይ ከሄደ በኋላ ሊዛ ችግር አለ ለማለትም ስልክ ትደውላለች። በዚሁ ጊዜ ኢዲ ሃችን ትጎበኝና ከሲአይኤ ለመከላከል የሚያስችል ኃይል ያለው ቶርን ከተባለ የነዳጅ ባለጸጋ ጋርም ኦሪጀንን ለመሸጥ እንደምትፈልግ ገልጻ በኋላ ዮስያስ ሞሊን ወደ ትምህርት ቤት እየወሰዳት ሳለ በድንገት ወደ ሙዚቃ ሱቅ ገብቶ መጫወት ባይችልም እንኳን ጊታር መጫወት ጀምሮ አንድ ክር ሲሰበር ራሱን ይስትና በሆስፒታል ውስጥም ዶክተሮች ዮሲያስ ትንሽ ስትሮክ እንዳጋጠመው ግን ደና እንደሆነም ነግረውት እንዲያውም በጣም ጤነኛ በመሆኑ ዶክተሮቹ እሱን ማጥናት እንደሚፈልጉ ቢገልጹም ጀስቲን አልተቀበለችም እና በላብራቶሪ ውስጥ ፋራዳይ ማሽኑን አሁንም መጨረስ ባለመቻሉ ይበሳጭና ነገሮችን በመሬት ላይ በንዴት ሲወረውር፣ በዚያን ጊዜ ጀሲን ትደርስና ቡድኑን ከማስወጣቷ በፊት ምን እየሆነ እንዳለ እንዲያስረዳት ጠይቃው፣ ፋራዳይም የራሱን ዲኤንኤ ከዮሲያስ ጋር እንደተጋራና አሁን የጄኔቲክ ኮዱን እየጻፈ እንደሆነ ነገር ግን የመጨረሻው ውጤት ምን እንደሚሆን እንደማያውቅ ሲናገር፣ ሀጅ ክርክራቸውን ሰምቶ ሊያምኑት የሚችሉትን ዶክተር እንደሚያውቅም ያስታውቃል። ከዚያም የቀድሞ ጓደኛውን ቴዲ ለማየት ይሄድና ለዓመታት በመጥፋቱ ይቅርታ ጠይቆት የዮሲያስን ፋይልም ያጋረዋል። ቴዲ በሽታው መጥፋቱ አስደንግጦት እሱን ለመርዳት ተስማምቶ፣ በፓርኩ ውስጥ ክሌ ሳፋሪ አስተናጋጇን ቀርቦ ባጁን ያሳያትና እስክትናገር ድረስም በመጥፎ ነገር አስፈራርቷት እሷም ስለ ፋራዳይ አንዳንድ ነገሮችን ስትነግረው፣ ክሌ ይህንም መረጃ ተጠቅሞ የቶማስን ፍለጋም ጠበብ ያደርገዋል። በቤታቸው ዮሲያስ የፋራዳይ ብስጭት ስለ ስለተሰማው ለእግር ጉዞ ወጥቶ ከድልድይ በታችም የተናዳፊ ተርብ ጎጆ የሚያገኝና የትራፊክ አደጋ ሊያስከትል ቀርቦ ጀስቲን ወዲያውኑ ትጠራና ወደ ቤት ስትመለስ ዮስያስ ለራሱ እያክቶ መተመ በግድግዳው ላይ ውስብስብ የሂሳብ ቀመሮችን ሲጽፍም ታገኘዋለች። ቴዲ ሊያየው ሲመጣ ዮሲያስ ፍጹም ጤናማ አካል እንዳለው ያረጋገጠ ሲሆን፣ ስለዚህ ችግሮቹ አይምሮዊ ናቸውም ማለት ነበር። ብዙም ሳይቆይ ፋራዳይ ይመጣና ዮሲያስ የጻፋቸውን ገጾች ለመውሰድ ሲሞክር ኃይለኛ እንዲሆንም አድርጎት፣ ጀስቲንም አባቷን በመቀየሩ እሱም በመቆስም ታስወጠዋለች። በኋላ ፋራዳይ ትንሹ ልዑል ወይም ዘሊትል ፕሪንስ የሚለውን መጽሐፍ አንብቦ ሁሉም ነገር የአመለካከት ችግር እንደነበር እሱና ዮስያስ ለማሽኑ በተለያዩ መንገዶች ምላሽ ሲሰጡም እንደቆዩ ገብቶት ወደ ቤቱ ሮጦ ይመለስና ዮስያስም የጀስቲንን ቀመር ወደ ንቦች ወደሚጠቀሙበት የድምፅ ድግግሞሾች እንደተረጎመውና ዘፈን እንደጻፈበትም ይገልጻል። የቶማስን ስራ ለመረዳት ሱፐር ኮምፒውተር እንደሚያስፈልጋቸው አስቦ የነበረ ቢሆንም ነገር ግን ያ እጅግ በጣም ትልቅ ኮምፒውተርም ጃዝ መሆኑንም ይገነዘባሉ። ዮሲያስ ወደ ላብራቶሪ ተወስዶ ፒያኖ የሰጠውና እሱም ማሽኑ እንዲሰራ ፒያኖም ተጫውቶ ትክክለኛውን ድግግሞች ሊያጡ ሲሉ ፋራዳይ ቀላቀላቸውና ቴምፖውን በማስተካከል ማሽኑ በመጨረሻም ኃይል አግኝቶ ብዙም ሳይቆይ በአካባቢው ያሉ ሁሉም ሕንፃዎች ማብራት ይጀምራሉ። ምሽት ላይ ሊዛ ቴዲን ታገኘውና የዮሲያስን የሕክምና ፋይሎች ለመስረቅም በፍጥነት ወደታች አስወጥተው ከዚያም ለክሌ ሪፖርት አደርግና የዮሲያስን የጤና ፍላጎቶች በመከተል ቶማስ ወደ ካምቦዲያ እንዳለ እንደገመተች ገልጸ በዚያም ድሮኖች በጫካው መካከል የመሬት ውስጥ መጠለያ እንዳገኙ እዚያ በኋላም ክሌ ክሌሃችን ይገጥመውና የፈጠራ ባለቤትነትን ከዓመታት በፊት ለመስረቅ ሞክሮ እንደነበር የሚያሳይ ማስረጃ እንዳለው በመግለጽ ሊያስፈራረውም ይሞክራል። በማግስቱ ክሌ ለፊንች የቅርብ ጊዜ መረጃውን ይሰጣትና እሷም በቂ ማስረጃ ስለሌለው ወደ ካምቦዲያ እንዳይሄድ ከልክለው፣ ሆኖም ለሊዛ ፍቃድ እንዳገኘ ይነግራትና ቡድን ልከው ወታደሮች ወደ ህንፃው ሲገቡ ከእጽዋት በቀር ባዶ ሆኖም ያገኙታል። በድንገትም የሚያጮ ድምፅ ይሰሙና እጽዋቱ ነቅተው መርዛማ አቧራ የለቀቁ ሲሆን ይህም ጭንቅላታቸውን እንዲፈነዳ በማድረግ መላውን ቡድን በፍጥነት ገሎ የተረፉት ወታደሮችም ከመሞታቸው በፊት ተኩስ ከፍተው ይህም ትንሽ ፍንዳታን አስከትሎ ሊዛ ከመጠለያው የወጡ የኃይል መስመሮችን ታገኝና መድረሻቸውንም መከታተል ትጀምራለች። ይህ በእንዲህ እንዳለ ሀችና ኢዲ ኦሪጅን ላይ ስምምነት ለማግኘትም ወደ ነዳጅ ኩባንያው ሄደው ነዳጅ ከእንግዲህ የማይጠቅም መሆኑን በመናገር በእነሱ ላይ ማድረግ እንደ ጥሩ ምክንያት ተጠቅመውት በቤታቸው ዮስያስ የድሮ ትዝታዎችን እንደሚያስታውስ ቢገልጽም፣ ነገር ግን ቀስ በቀስ ስሜቶቹንም እየረሳ ነበር። እነርሱም መርዳቱን እንዲቀጥልም ወደ ላብራቶሪ እንዲወሰድ የጠየቀ ሲሆን በተጨማሪም የጣት አሻራዎቹና የንግግር ለዛውም እየጠፉ መሆኑን አስተውሎ እሱ አዲስ አይነት አንቲያን እየሆነ እንደሆነም ግልጽ ነበር። ይህ ክፍል እዚህ ጋር የተጠናቀቀ ሲሆን ሌሎቹ ክፍሎች እንደተሰሩ በፍጥነት የማቀርብላችሁ ይሆናል። አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ